አዎ የቦቼ ፎንቆች ዛሬ ፉክክር ላይ ነው ጋይስ። እኔ ወስደዋለሁ። ያሸነፈ ሰው ቦቼራ ነው ወስደዋል። ለዛ ነው የገባነው። ሁላችንም ሰብስክራይብ እናደርጋለን። ይመ በቦቼራ ማሊያ ተጫውቼ ወይ

ሰላም እስከዚህ እግኝ እየተጫወተ ነው። እሺ ጋይስ፣ የፍቅር መድሃኒት ምንድን ነው? በረኪ ነው፣ በረኪ ነው። መንሹክ አለ ግላፍ ኮላችሁ፣ ግን አሁን ጥቅም ጥቅም የለውም። ግላፍ ያለው ሰው ግን አለ። እንጀምረው። ኦኬ ታፍ ታፍ እናድርገን ሁላችንም የጄሪ ቤተሰብ፣ እኔ ቤት ውስጥ ነው። ተሰላችሁ ሷታውጣችሁ ደሞ ጨረሽ ነው። በቃ እናንተ፣ አይ ምን ነው

ታዲያ መፋጋው እንደዚህ መሆን ስለምን መሰላችሁና ነው? ሁለት ሰው አንዳንድ እዳስላምን ይአ እየዋሸች ነው ተቀጣለች አሉ። ድሮ አላድሮ ነበር። አሁን ምን ታያኛውማ ቀጥቶኛል። እሳት ያበሻልች መስሎኝ ነው። አንዴ ቀጠኝ እ በስንት ቀጣሹ? አንዴ ነው። ስንት ደውሎ ገብቶ እንጂ በሶስት ሺህ ነው የቀጣኝ እኮ ምን ጨፈር። በስንት ቀጣሹ? ያንን አሁን ዛሬ ቀጣሁን እባክሽ። እሱን ቀጠሽ ነዋ። እና ታዲያ ልቀጣው ነበረ። ደርሼ ደርሼ ደርሼ ደርሼ

ማርያም ታብ ዛ ስክሪን ፋሚሊ ታብ ታብ መቼም መቼም አይሆንም። እስቲ አንተ እናንተ፣ ቦቼ እኮ የኔ ብቻ ነው። እናንተ ምን ሆናችሁ ነው? ቦቼ የልጅነቴ። ወይ እቺ አፋጂ ልታጣላ ነው የምትፈልገች። ቦቦታ መስናት ነው በቃ። ሰው በየገባበት ሁላ እዚያም ትሄዳለች። ዝም

በመቶ ታብታብ ቁጭ ብለሽ ከኔ ጋር እንደዚህ ባታወሪ ይመከራል። ኔ ዘጠኝ መቶ ወል ገባ ነው ዜሪ እስቲ አንድ ሰው አስገባ እንደዚህ

ፋሚሊ ሁላችንም ታፕ ታፕ እናድርግ። ፈርስት ጊፍት ደብል ነው። ፋሚሊ ወይ ደብል ነው፣ ደብል ደብል ነው። ይቀመጥ፣ ይቀመጥ። ደብል ነው ጋይስ። ወይ ሰው እየቀነሰ እኮ ነው።